ሁለት ልጆቿ እዚህ ላሉት ስምንት መቶ ሰላሳ ዘጠኝ ሰዎች አካባቢ መልእክት አላቸውና ያንን መልእክቱን መናገር ፈልጌ ነው። እንዳይሰላቻችሁ በሚል በግጥም አድርጊዋለሁኝ። ከተፈቀደልኝ ልበል። በደንብ ይፈቅድልል። በእኔ ቦታ በትልቁ አድርጊው ቤተሰቦች እናንተ ደግሞ ይህንን ቆንጆ የወንድማችንን የታላገውን ገጣሚ የሽንን ግጥም ለማዳመጥ ደግሞ ሁላችሁም ኮፒ ሊንክና ደብል ታኩፈል ውስጥ ሶስት ሚሊዮን እናስገባው። ደብል ታቡን እና ሼሩን ደግሞ አምሳሽ እናስገባው። የፈጠነ ማለት ነው። ሁላችንም ሼር እያደረግን ኮሜንቱን ለጊዜው ተውትና ወደ ኮሜንቱ እንመለሳለን። እንየው ስላለ በኋላ እንመራረቃለን። ምን እንላለን? ሁላቸውም ሼሩን እና እስኪ ሰው የሰው መጠን እየቀነሰብን ነው። ከአንድ ሺ እንደው እንዴት መውረድ አለበት? የለቅሶ ኢሜጅ አትላኩ፣ አትላኩ። የለቅሶ ኢሜጅ ኮፒሊንኩን፣ ኮፒሊንኩን፣ ኮፒሊንኩን። የፈጠነ አምሳሽ እናስገባው። ወንድማችን ሼን የአንተ ነው ማይክሮፎኑ፣ ቀጥል። እሺ አካውንት የምትሉ ሰዓት እየለቀቀች ነው። እሺ ከስር ሰዓት የምትለቀው የእህታችን ነጃት አካውንት ነው። የባለቤቱ አያት አህመድ የሚለው አካውንት ሺን ቀጥል። ወይ መርሃባ እሺ፣ ቀጣይ የማቀርበው ግጥም እንግዲህ ያው የወንድማችን መሐመድ አራቱ ልጆች ለእናንተ እዚህ ጋር ላላችሁት መልእክት ያስተላለፉት ነው የአላህ ፍቃድ ሁኖ አባታችን ቢሞት ሀዘን ቢወጠንም ውስጣችንን ከፍቶት ለብቻ ልትሆንም ከሜዳ አልጣለም ከሜዳም አልጣለን። እናንተ ወዳጆቹን ይኸውና ሰጠን። በህይወት እያለ ተወዱት አልነበር? ዛሬ ሞት ቢወስደው ቢደበቀን ባፈር፣ አይከፋንም አይደል? እናንተ እያላችሁ ትዳብሱን የለ እንደሱ ሆናችሁ ያስለመደን ነገር እያለ በህይወት አይቀርም አይደለ፣ ውስጣችንን አምሮት አባታችን እኮ በጣም ነው የሚወደን። ብዙ ነው የሚሳሳው። ዝም ብሎን አይሄድም ሳይተካ ሌላ ሰው ሳይሞት። በፊት እኮ ነበረው እልፍ ወዳጅ። ታዲያ ዛሬ ቢሞት እናጣለን እንዴ የሚሆነን ወላጅ? በጭራሽ አናጣም። አንሆንም ብቸኛ። አባታችን እኮ የእኛ እኮ መሀመድ ብዙ ወዳጅ አለው፣ ዘመድም ጓደኛ ቀብሩ ላይ ተገኝተው የሸኙት በሙላ በምን አንጀታቸው እሱ ሞተ ብለው ይሉናል እስችላ። እናንት ሁላችሁም የአባታችን ወዳጅ እስካላችሁ ድረስ ልብስም ማንታረዝ፣ ምግብ የማይቸግረን፣ ኩርስም ምሳ መቅሰስ። እሱ ስለሞተ ካጣንም ማስታዋሽ ወዳጅነት ማለት የለም ከነጭራሽ። አባታችን ደግሞ እንዲህ አይነት ወዳጅ የለውም ከድሮም። ሀገር ነው የሚወደው ከኛ ብዙ ርቆም ያ ባይሆን ኑሮማ ዛሬ ማንም አይኖር ከኛ ጎን የሚቆም። አባታችን አንዴ ቀና ብለህ ባየህ፣ በሚወድህ ብዛት ፈገግ ትል ነበር፣ እጅጉን ተደንቀ። ልጆች የምን ሆኑ ብለህ እንዳታስብ፣ ከጎናችን አሉ ወዳጆችህ ከልብ ይሰኛሉ። ብቻ ነው ስሜት ሆስፒታል ለነበርኩ ሰዋድ መልካን እንድና አንድ ያክስቱ ልጅና ኔ ነበርኩ። ሟዝም በኋላ መጣ ገዛ በኋላ በመሀል ሰላት ልንሰግድ አስር ሰላት ልንሰግድ ወጣን። የምናቀውም ዶክተር አግኝተን ነበር መጀመሪያ ከቤት ሲመጣ ኦክሲጅኑ ሀያ አንድ ላይ ነው ሆኖ የመጣው። አሁን ደግሞ አልሐምዱሊላ ስኳሩ ተስተካክሏል፣ ግፊቱ ተስተካክሏል፣ ኦክሲጅኑ መቶ ፐርሰንት ሆኗል አለን አንድ ዶክተር እና መዋዝ ጠይቀን ነው ነበር እዛ። በኋላ በመሀል አሱር ለመስገድ ወጣል። አሱር ሰግደን ስንመጣ ትንፋሽ ተቋርጦ ነበር ብሎ በማስነሻ ደረቱ ላይ አድርገው አስነሱት። እዛው በኋላ አራት አምስቱ ነው የተለያዩ ስፔሻሊስቱ ነው ገቡ። በጣም ተረባረቡለት። በጣም ተሯሯጡ። ኤክስሬ አመጡ። ተንቀሳቃሽ ኤክስሬ ብለው አመጡ። የሳንባ ስፔሻሊስት ብለው አመጡ። የጭንቅላት ስፔሻሊስት አመጡ። አምስት ዶክተር ነው ተሰባስበው እሱ ላይ ተረባረ አርቲፊሻል ገጠሙለት፣ አርቲፊሻል መተንፈሻ ገጠሙለት። ብዙ ሞከሩት። ከዛ ያው አጋጣሚ እኔ በረንዳ ላይ እኔ ነበር። ፏድ መልካም ትንሽ ራቅ ብሎ ቁጭ ብሏል። መጣና ዶክተሩ የሙሐመድ ቤተሰቦች ሲል በሩን ሲከፍት አጋጣሚ ፊት ለፊት ነበር የተገናኘ ነው። አብሶሪ አለ ዶክተር። ውሸቱን መሰለኝና አብሶሪ ብዙ ልናድነው ሞክር ስድስት ሰባቱ ሞክር ነው። ማሽንም አገዘው አሟው በጣም ተጎድተው ነው።

በጎን በኩል ተኝቷል። ጥረው ትንፋሹን አዳምጠዋለች እዛ ተገቢ ማህበር